ሰላም ሰላም፣ እንዴት ናችሁ? እኔ በጣም ደህና ነኝ። ውድ የበቀ የእኔ ዩቱብ ቤተሰቦች እኔ በጣም ደህና ነኝ። እንግዲህ ሰላማችሁ ብዝት ይበል። ዛሬ ሰንበት ነው፣ እሁድ ነው። እንግዲህ ቤታችን ነው የምንለው እሁድ ጊዜ ብዙን ጊዜ ያው እረፍት ስለሆነ ከቤተ ክርስቲያን መልስ ቤታችን አንዳንድ ነገሮችን እየሰራን ረፍት እየወሰድን የሚሰራሩ የቤት ስራዎችን እየሰራን እረፍት እናደርጋለን ማለት ነው። እንግዲህ እኛም ይሄንን እዚህ ጋር ማሳያችሁ ነገር ምንድን ነው፣ ይሄ ትራዲሽናል ፒዛ ይባላል ማለት ነው። እንግዲህ ዘበናዊ አይደለም ያው ባህላዊ ቤት ባለው ነገር የሰራን የሰራት ፒዛ ነው ማለት ነው። ምንድን ነው ፒዛው የተሰራው? እዚህ ጋር እንደምታዩት እንግዲህ ይሄ በጣም ልስልስ ያለ ነው። መጀመሪያ ምንድን ነው ካሮቱ ተፈቀፈቀ፣ ሽንኩርት ተከተፈ፣ ቲማቲም እንትን አለ። ቲማቲም ተቀጥቅጦ ሽንኩርቱ ተከትፎ ካሮት ተፈቅፍቆ ስልስ ተሰራ ማለት ነው። ከዛ ትንሽ በርበሬ የተጨመረበት ነጭ ሽንኩርት አለው፣ ዘይት አለው። እሱ በደንብ ከተጠበሰ በኋላ በዘይት ማለት ነው። ልክ እንደ ስልስ መልክ ሲሆን በጣም የሽንኩርቱ መድቀቅ የለበትም ካሮቱም ሳይደቅ ማለት ነው። ተፈቅፍጎ ከተዘጋጀ በኋላ ነጭ ሽንኩርት አለው በደንብ ትንሽ ጨው ይደረግበታል። ከዛም በኋላ ይህንን ካደረግም በኋላ መጨረሻ ላይ እዚህ ጋ የምታወት ማለት ነው። ይሄ ቲማቲም ነው ተሸንሽኖ ማለት ነው። ይህንን ቂጣችንን ጋገርን። ቂጣችንን ከጋገርን በኋላ ያንን የሰራ ነው ስልስ አናቱ ላይ የተቀባ ማለት ነው በትኩሱ። ከዛም በኋላ እዚህ ጋር ቲማቲም ነገር ተሸንሽኖ ማለት ነው በቅርጽ በቅርጽ እዚህ ጋር ቲማቲም ከላይ ተደርጎበታል ማለት ነው። ለቅርጹ እንደሚያምር እስኪ ተመልከቱት። በጣም ነው የሚያምረው። እንግዲህ በቤታችን ባለን ነገር ትራዲሽናል ወይም ደግሞ ባህላዊ ፒዛ ሰርተናል ማለት ነው። እንግዲህ ይሄ ምን እንበላለን ማለት ነው። እውነት እንትኑ በጣም ነው የሚጥኑ ስልሱ ማለት ነው። እንግዲህ ደግሞ ከዚህ ከግጣው ጋራ ሲሆን ምን አይነት ጣዕም እንደሚኖረው እንግዲህ አሰቡት ማለት ነው። እንግዲህ ውድ ተመልካቾቼ ይህንን ፒዛ ወይም ደግሞ ይህንን የተሰራ ትራዲሽናል ወይም ደግሞ ባህላዊ ፒዛ ማለት ነው ለመብላት ወደ ሳሎን እየወሰድ ነው ነው ። እንግዲህ ሳሎን ስንደርስ ያው እንደ ዘመናዊ በሹካ ወይም ደግሞ በቢላና በሹካ ሳይሆን የምናደርገው እንግዲህ እንደ ባህላችን እያጠፍን ሊሆን ይችላል። ወይም ደግሞ ቆርሰን እንዳባሻ አንባሻ እየገመጥን ልንበላ እንችላለን ማለት ነው። እንግዲህ ውድ ተመልካቾቼ ዛሬ የሰራሁት ወይም ደግሞ በነበረኝ እረፍት የሰራሁት አገረኛ ወይም ደግሞ ቤተኛ ፒዛ ይሄንን ይመስላል ማለት ነው። እንግዲህ ጣዕሙም እስከምበላው በጣም ተጉያለ። ምክንያቱም ሽታው በጣም የሚጥመው የስልሱ ሽንኩርት አለው እንዳልኳቸው። እንደገና ደግሞ እንደዚህ ጣ ጋራ ስናየው ማለት ነው በጣም ያጓጓል። እንግዲህ መስራት የምትፈልጉ ወይም ደግሞ እንደዚህ ማድረግ የምትፈልጉ ካላችሁ እንግዲህ እኔ በዚህ መልኩ ሰርችዋለሁ ማለት ነው። የሚያስፈልገው ምንድን ነው? ካሮት፣ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም ያስፈልገናል ማለት ነው። እንግዲህ በርበሬ ኔ ትንሽ አድርጌበታለሁ። በርበሬ አለማድረግም ይቻላል። እርድም አድርገን መስራት እንችላለን ማለት ነው። ለጣሙ እንዲጥመን ነጭ ሽንኩርት ቀጥቅጠን እናደርግበታለን። ከላይ እንደዚህ ክርስ ከላይ ከላይ ደግሞ ቲማቲም በዚህ መልኩ ሸንሽነን ልናረግበት እንችላለን ማለት ነው። እንግዲህ ውድ ተመልካቾቼ ዛሬ በረፍቴ የሰራሁት አገረኛ ወይም ደግሞ ቤተኛ ፒዛ ይህንን ይመስላል። ላይክ ኮመንት እያደረጋችሁ አስተያየታችሁን ስጡ ማለት ነው። እንግዲህ በጣም አመሰግናለሁ። ዛሬ ያው ሰንበት ነው፣ የረፍት ቀን ነው። እንግዲህ ረፍታችንን የሰላም ያደርግልን፣ የሰላም እሑድ ያድርግልን፣ የሰላም ሰንበት ያደርግልን። ፈጣሪ ኢየሱስ ክርስቶስ ሀገራችንን ሰላም ያደርግልን፣ ክረምቱን የሰላም ያደርግልን፣ በሰላም አስገብቶ በሰላም ያስጨርሰን ለአዲሱ ዓመት ፈጣሪ ኢየሱስ ክርስቶስ እመቤት የቅድስ ድንግል ማርያም በሰላም ታድርሰን ማለት ነው። እንግዲህ አሁን ሰኔ ጾም ላይ ነን። እንግዲህ ሰኔ ጾም ደግሞ ካበቃ በኋላ ፍስለታ ጾም ይመጣል። የፍስለታ ጾም በሰላም ያድርሰን። የፍስለታ ጾምን ደግሞ በሰላም አስጀምሮ በሰላም ያስጨርሰን እላለሁ። በጣም አመሰግናለሁ። በጣም ነው የምወዳችሁ። እንግዲህ ከዚች አገረኛ ፒዛዬ ጋራ ወይም ደግሞ ቤተኛ ፒዛዬ ጋራ ቻው ቻው። አመሰግናለሁ። ባይ ባይ።